ይህች የጠዋት ፀሐይ ነች። ይቺ የጠዋት ፀሐይ ቀጥታ የምታርፈው አዲሱ የአያት ሪልስቴት የካዛንችስ ሳይት ላይ ነው። እንደምትመለከቱት 226,000 ካሬ ሜትር የሚሸፍን ቦታ ላይ አያት ሪልስቴት ከመንግስት ጋር በመተባበር አዲስ ግንባታ ጀምሯል። የተለያዩ ብሎኮችን መሰረታቸውን ለማውጣት እየታተረም ይገኛል። በዚህ በፍጥነት በሚገነባ የሪል ስቴት ግንባታ የቤት ባለቤት መሆን ከፈለጉ ከ45 ካሬ ሜትር ጀምሮ እስከ 160 ካሬ ሜትር ድረስ የመኖሪያ ቤቶች በ15 ፐርሰንት ቅድመ ክፍያ ብቻ ቀርበዋል። እንዳከፋፈሉ ደግሞ ተጨማሪ ቅናሽም ይጠብቅዎታል። ምን ያስባሉ? ይደውሉልን፣ ሳይቱን ይጎብኙ። በዚህ ትልቅ ፕሮጀክት ላይ ተሳታፊ ሆኖ ቤት የያዙ ይግዙ፣ መልሰው ይሽጡ፣ አሊያም ይኑሩበት። 0966 68 93 06